ከእግዚአብሔር እና ከመጽሐፍ ቅዱስ መርህ በተጨማሪ በጣም ስነ ስርዓት ኖሮኝ እንዳድግ ጎበዝ ሰራተኛ እንደሆን መርሆች አሉት። የጀመርከውን መጨረስ አንደኛው የቴኳንዶ መርህ ነው። የተለያዩ ሱስ ውስጥ ገብታ ነበር። ከዛኛ ጋ ከመጣች በኋላ ወደ 25 ኪሎ ቀነሰች። ልክ ልናስመርቃቸው አካባቢ የተፋቱት ባሏ መጥቶ ድጋሚ ፕሮፖዝ አረገላት። ወደ ቴኳንዶ ሲባል ሰው ውስጥ ያለውን የድብድብ ስፖርት የሚለውን ማጥራት ችላቸዋል። ሰው አንድ ሰው ሊወቅጥ ይችላል ወቅ ሊያደርግ ይችላል። ግራን መታ፣ ቀኝ ስጥ የሚል ህግ አለ። በጣም ዲፕሎማት የሆንክ ያወራኝ ስለሆነ ቴኮንዶስ እንደዚህ ሰላም ጤና ይስጥልኝ፣ የተከበራችሁ እንደምን አምሽታችኋል። ሳምንታዊ ሜዳሊያ ፕሮግራማችን በአባይ ቲቪ አሁን ተጀመረ። ዮሴፍ ክፍሌ ነኝ። የጽና ቀናት ሁለንተናዊ ለውጥ ማዕከል መስራች ማስተር ሄኖክ ኪዳነወልድ የዚህ ምሽት እንግዳችን ነው። አብራችሁን ቆዩ፣ ተመልሰን። የተከበራችሁ ማስተር እንኳን ደህና መጣ። እንኳን ደህና ቆየ። ደስ ብሎኛል ስለመጣ። እኔም በጣም እንግዲህ ስንክ ጥሬና ክብረ ያው ካለበት ቢዝነስ አንጻር ያው ያለምንም ማስቸገር ስለመጣ ደስ ብሎኛል። የሚዲያ ፕሮግራማችን ተጋታይም እንግዲህ ትልቅ ክብር እንዳለ ያሳያልና ከልብ አመሰግናለሁ ባመሰግናለሁ። ማስተር ዝም ብዬ ያጠናው ሙሉ ህይወቱ ከስፖርት ጋር የታጠረ ይመስላልና እንደዚህ አይነት ህይወት መኖር በራሱ ነፃ ሆነህ እንድትኖር አድርጎሃል። በላይፍ ላይ ከስፖርት ጋር የምትኖረው ህይወት በጣም ፖዚቲቭ ኢነርጂ ነው። ያለ ሰውን ማገዝ ነው የምትፈልገው፣ ጤናን ትጠብቃለህ። ሁሌ የምትውልበት አካባቢ የምታገኘው ስፖርተኛ ነው። የስፖርተኛ አንዱ ባህሪ ደግሞ ይሄ መነቃቃቱ መበረታታቱ፣ ኢንቫይሮንመንት ላይ ነው የምትውለው እና በጣም ማስተርን እንግዳ እንደማደርግ ሳስብ ያው ባክግራውንድ ምንድን ነው የሚለውን መጠየቅና ማጥናት ይጠበቃልና አየሁት። በርካታ ስራዎች አለ። ምሳሌዎችን እንዲያው ከኦዲየንስ አንፃር መጥቀስ ስላስፈልገኝ ነው። የአካል ብቃት አሰልጣኝና የስነ ምግብ ባለሙያ ነው። ተኳንዶ የስድስተኛ ዳን አሁን አምስተኛ ኦልሞስት ስድስተኛ ካንዲዴት እንግዲህ በተለይ ደግሞ እነኚህም እንደ ምሳሌ እናንሳችሁ ራስን አስተዋውቅ፣ ይሄኛው መነሻ አንተነ ሙሉን ምን ሁሉ ካንተ ነህ ነው ያልሰራባችሁ ኢንሳ ይጠቀሳሉ። እንግዲህ በኢትዮጵያ ጉዳይ ላይ ከባድ ሚና ከሚወጡ ተቋማት አንዱ ኢንሳ ነው። ስድስት ዓመት አካባቢ ሰርተሃል እዛ ላይ ባለ መረጃ እና እሱን ጨምረስ አጠር አድርገህ እሺ። ወደ ስፖርት ዓለሙ የገባሁት በ1990 ሶስት ዘጠና አራት አሁን ኦልሞስት ወደ ሀያ አራት ሀያ ሶስት አመት ነው። እና ስገባ የገባውት በቴኳንዶ ነው በወርል ቴኳንዶ ልጅ ሆነን ነው የገባት። ሀያ ሁለት ሀያ ሶስት አመት ስፖርቱ ላይ አለሁኝ ማለት ነው። ከዛ በኋላ ወደ አካል ብቃት እንቅስቃሴው ኖ ሞር ያዘወተርኩት። ከዛ በፊት የመጀመሪያ ዲግሪ ኮምፒውተር ሳይንስ ነበር ነበርና በሱ ኢንሳ ወደ ስድስት አመት ሳይበር ሴኪሪቲ ላይ ሰርቻለሁ። ከዛ ወደ አካል ብቃት ስመጣ የአካል ብቃት የፐርሶናል ትሬነር ሰርቲፋይድ ነኝ፣ የኒውትሪሽኒስት ሰርቲፋይድ ነኝ፣ ኢንተርናሽናል ሰርቲፋይድ ነኝ። ከዛ ደግሞ ቢዝነስ ሊደርሽፕ ወስጅ ያለው አጫጭር ብዙ ኮርሶችን ወስዳለሁ። ብዙ ጊዜ የሆነ ነገር ልጀምር ስል በእውቀት መጀመር ስለምፈልግ የተወሰነች ቢያንስ ሰርተፍኬት ምናም ነገር ኮርስ ወስዳለሁ። ይህንን ይመስላል። ጻና ቀናት ሁለንተናዊ ለውጥ መካከል መነሻው ከእሱ አንጻር እንነሳና ስፖርት ሲያተኩር የአእምሮን እድገት፣ የአካል ብቃትን እድገት አብሮ እኩል ያስኬዳል። እኛ ጋር አንዱ ይቀድምና ችግር እየተገጠመ ስለሆነ አሁን ስንጀምር እኛ ዘጠና ቀናትን በዌት ሎስ ነው የጀመርነው። ዌት ሎስ ናይንቲ ዴይስ ዌት ሎስ ነው እና ስንጀምር ማንም ኢትዮጵያ ውስጥ የለም ዌት ሎስ ላይ ስፔስፊክሊ የሚሰራ ሰዎቹን በአካል ብቃት እና በአመጋገብ ሰውነታቸው ጤናማ ሌቭል ላይ እንዲመጣ ካደረገው በኋላ አስተሳሰባቸው ካልተቀየረ ገንዘባቸው፣ እውቀት፣ ጊዜ፣ ጉልበት ከንቱ ነው የሚሆነው፣ ይመለሳል። ስለዚህ በነበረን አሰስመንት አይምሮ ላይ መሰራትም አለበት። ሲያልፍ ጤናማ የሆነ አንድ ሰው ጤናውን ሰውነቱን ለመጠበቅ ጤናውን ለመጠበቅ ከመጣ ከዛ በኋላ ደግሞ ፕላስ የሆነ ነገር ሊኖረው ይገባል። ጤናማ ከሆነ ራሱንም ሶሳይቲውን ወይም ማህበረሰቡን የሚጠቅም ቫሊዩ አድ የሚያደርግ ነገር እንዲኖረው በማሰብ በፊት የምንሰጠው ስልጠና አካል ብቃትና ኒትሪሽን ላይ ነበር። አሁን ግን የላይፍ ስኪል ኮችንግም ጀምረናል። አይምሮ ላይ፣ ማይንድ ሴት ላይ፣ መንፈሳዊ ህይወት ላይ የትኛውም ቤተ እምነት ተከታይ ልትሆን ችላለህ። እንዲህ ነው እንደዛ ነው ሳይሆን በዛው ባለህበት ቤተ እምነት ላይ ጠንካራ ሰው እንድትሆን ቤተ እምነትህ የሚሰጠህን መመሪያ እንድታከብር የሚያደርጉ ማህበራዊ ህይወት ላይ፣ ኢኮኖሚ ላይ፣ ቦዲ ላይ አምስት ሞጁል ይዘን የህይወት ክህሎቱን እየሰጠን ነው። አስር ዓመት ሞላችሁ በነፃ የሚሰጠው እና መፈልቤትን ያስኬ ኖርማሊ ስፖርቱን ከጀመር ነው ዌት ሎሱን ከጀመር ነው፣ አስር ዓመታችን ነው። ይሄ አሁን ሁለንተናዊ ስናደረገው ከዌት ሎስ ወደ ሁለንተናዊ ለውጥ ማዕከልነት ስናሳድገው ኦልሞስት ሁለት ሶስት ዓመት ነው ያለው። እጅግ በጣም አንዳንድ ምስክርነቶችን ብትሰማ ትደነቃለህ። በጣም ብዙ ሰው አንድ ምሳሌ እንደውም የሆነ ጊዜ ላይ ቲክቶክ ላይቭ ገብተን ነበርና ና ኤልሳቤጥ የምትባል የኛ ሰልጣኝ ነበረች፣ እና ስትመጣ በጣም ኪሎዋ መቶ ሰባት እንደዚህ አካባቢ ነበረ። ከባለቤቷ ተለያይታ ነበረ። ስራዋን አቁማ ነበረ። የተለያዩ ሱስ ውስጥ ገብታ ነበር። ከዛ እኛ ጋር ከመጣች በኋላ ወደ 25 ኪሎ ቀነሰች። የላይፍ ስኪል ክላሱን ወስዳ ነበር። ሰው 25 ኪሎ ከቀነሰች በኋላ ልክ ልናስመርቃቸው አካባቢ የተፋቱት ባሏ መጥቶ ድጋሚ ፕሮፖዝ አደረገላት፣ ድጋሚ ማለት ነው። ከዛ በኋላ ደግሞ ስራዋን አቁማ ነበረ፣ ሱሱስ ገብታ ነበር። ሱሱን ኮምፕሊትሊ አቁማ ስራዋን አሁን፣ በፊት አንድ ምግብ ቤት ነበር፣ አሁን ሁለት ምግብ ቤት ላይ እየሰራች ነው የቅርብ የቅርብ ደግሞ ምሳሌዎቻችን አሁን ምዕራፍ አሁን ዘጠኝ ላይ ደርሰናል። ስምንተኛ ምዕራፍ ላይ የነበረች አንድ እንደ ምሳሌ ባነሳል ደግሞ ሁለት ሆነው ክትፎ ቤት ከፍተዋል። ኦኬ ሰው ትሬኒንጉ አካል ላይ ብቻ ሳይሆን አእምሮም ላይ የቢዝነስ እሳቢያቸውም ላይ ቫሊዩ አድ እንዲያደርጉ ፓሲቭ ነበሩ ራሳቸውን የሚጠሉ ሸክምነን ብለው የሚያስቡ ነበሩ። ከዛ ወጥተው በአካልም በመንፈስም በኢኮኖሚም በማህበራዊ ህይወትም ብርቱ ሆነው ለሰው የሚተርፉ ሰዎች ማድረግ ነው የለውጥ ማዕከሉ አላማ። ስለዚህ ስኬታማነን የሚያስብል ነገር ነው በሚገባ ስኬታማነን ብቻ ሳይሆን እንትን ይሄ እንደ እንደ ፕራይድ ባይታይብኝ በዚህ በዌት ሎሱ ከኛ ቀድመው 20 ዓመት፣ 10 አመት፣ 15 አመት ቀድሞን እንኳን የጀመሩት የኛን ያህል ውጤት ብዙ ይቅኝ። እንቀጥላለን። የተከበራችሁ ተመልካቾቻችን ዓባይ ቲቪ ላይ ትገኛላችሁ። ፕሮግራሙ ሜዳሊያ ነው። ዮሴፍ ክፍሌ ነኝ። አብራችሁን ቆዩ። ዝም ብለህ በተፈጥሮ ስታያቸው ያው ሁለት ባሊ የባላንስ የማድረግ ጉዳይ ካልሆነ በስተቀር ባሊ ሲያነሱ አንድ ስፖርት ነው ገበያ ሲሄዱ አንድ ስፖርት ነው። ሲወቅጡ አንድ ስፖርት ነው። ወንዶች ወይ ደግሞ አባቶች እንደ እናቶችም ስፖርት አይሰሩም። ተፈጥሯዊ ስፖርት ነኝ። እንግዲህ እዛ ስፖርት አይሰሩም እንጂ ስፖርት ነው ተብሎ ደግሞ አንዳንድ አይነት ኮመንት ይሰጣል። እንደዚህ ቀላል በሆነ መንገድ ቤት ውስጥ ሊሆን የሚችል ነገር ብለህ የምትመክረው አለ? አዎ ቀላል፣ ኖርማሊ አሁን ያነሳቸው እንቅስቃሴዎች እንቅስቃሴዎች ናቸው እንጂ ታርጌትድ ኤክሰርሳይዞች አ ነገር ግን በቀን ውስጥ የሚያስፈልግህ ምግብ፣ ውፍረት ያለ ልክ ያለ መጠን ውፍረት የሚከሰተው እንዳልኩ የምትበላው ምግብ ከእንቅስቃሴ ሲያንስ ነው። የምትበላው ምግብ ጉልበት አ ምግብ ጉልበት ነው፣ ኢነርጂ ነው። ያ ኢነርጂ በእንቅስቃሴ በቀን ውስጥ ባለህ እንቅስቃሴ የምትጠቀመው ከሆነ ውፍረት አይኖርም። በዚሁ ኪሎ ትቀጥላለህ። የምትመገበው ምግብ ግን ካለህ የቀን እንቅስቃሴ ካነሰ ሪዘርቭ ነው የሚሆነው። ለነገ ያስቀምጠዋል። ለሌላ ጊዜያት ሲያስቀምጠው ያ ነው ፋት ብለን የምንለው። ስለዚህ ይሄ የተከማቸ ፋት ደግሞ አብዛኛውን ጊዜ ሲከማች አይተህ ከሆነ የማንንቀሳቀስበት ቦታ፣ ጡንቻችን የማይንቀሳቀስበት ቦታ ነው። አሁን ብዙ ጊዜ እዚህ ጋር ፋት አታይም፣ ለምን? እንደዚህም ታነሳለ ታስቀምጣለ። ወገብ ላይ ብዙ አታይ እግር ላይ ብዙ አታይም፣ አይደል በእግርህ ስለምትንቀሳቀስበት ማለት። ብዙ ጊዜ የምታዩ እዚህ ሆድህ አካባቢ አይደለም እዚህ እነዚህ ብዙ በዕለት ተዕለት እንቅስቃሴዎቻችን የማንጠቀማቸው ጡንቻዎች ናቸው። ስለዚህ እዛ አካባቢ ሄደው ይከማቻሉ። ሰው አንድ ሰው ሊወቅጥ ይችላል፣ ወቅ ሊያደርግ ይችላል፣ ሊፈጭ ይችላል፣ ሊያጥብ ይችላል። እነሱ የሚያሳትፉት የተወሰኑ የሰውነታችንን ጡንቻ ነው። ስፔሲፊክ እነዚህን ቦታዎች ማጥፋት ካለብህ እዛ አካባቢ ያሉ ጡንቻዎችን ማንቀሳቀስ አለብህ። የዘጠና ቀናትን ስንሄድ በምንፈልገው ደረጃ እናሳካ ያሰበውን እቅዳችንን በሚገባ እያሳካን ይልንል ብለት ምናለ። በቀጣይስ ምን ያሰብክ ምናለ መሰለህ ብዙ ጊዜ ኦፕቲሚስት ሆነ ሰፋ ያለ ነገር ታያለህ። ባየኸው ልክ እኔ ማምነው ካየኸው ሰባ እና ሰባ አምስት ፐርሰንት ከተሳካ ተሳክቷል ብዬ ነው መወስደው። ባሰብነው ነው ልክ ከሰባ በላይ ከሰባ ፐርሰንት በላይ አሳክተናል ብዬ ነው ማምነው። በቀጣይም ያው ከትላንት እየተማርን ስህተቶችን እያረምን ጠቃሚ ነገሮችን እየጨመርን። የተሳካ ጊዜ ይሆናል ብለን እናስባለን። አሁን ይህ ዘጠና ቀናት ሁለንተና የለውጥ ማዕከል ጀግና ትውልድ ወይም ደግሞ ብሬቭ ዌልነስ ኤንድ ኤክሰለንስ ሴንተር ወደ ጀግና ትውልድ ፋውንዴሽን የመቀየር እሳቤ አለን እና ፋውንዴሽን ሲሆን መቀሌም ታገኘዋለ፣ ሐረርም ታገኘዋለ፣ ጅጅጋም ታገኘዋለ። ሁለት ዊንግ ነው ያለን አንደኛው ዊንግ ሰውን የምናግዝበት መክፈል የማይችለውን ሰው በነፃ የምናሰለጥንበት። አንደኛው ደግሞ ያው በነፃ ስትሰጥ ለቤትህ ለኑሮህ ደግሞ የሚያስፈልገውን ነገር መስራት ይኖርባል። አንደኛው ዊንግ ደግሞ ቢዝነስ የምንሰራበት ነው። አንደኛው ሶሳይቲውን ወይም ማህበረሰቡን የምናገለግልበት ዊንግ ነው ያለው። ተሳክቶልናል ብለን እናስባለን በእውነት አሁን በዚህ ዓመት አስር ሺህ ሰዎችን በነፃ ለማሰራት እቅድ ይዘን ጥቅምት ላይ ጀምረናል። ጥቅምት አስር ላይ አንድ ሺህ ሰዎችን አሰልጥነናል። አሁን ደግሞ ከመጋቢት ጀምሮ ሁለት ሺህ ሰዎችን እየመዘገብንና እያሰለጠንን ነው። በቀጣይ ሶስት ሺህ ከዛ ደግሞ አራት ሺህ በዓመት አስር ሺህ ሰዎችን እናሰለጥናለን። ከዛ በፊት ይሄ አሁን ዘጠነኛ ምዕራፍ ነው። ስምንት ምዕራፎችን ምዕራፍ ስንል አንዱ ምዕራፍ የሚቆየው ሶስት ወር ነው። የሶስት ወር የሶስት ወር ስልጠና ነው። እስካሁን ዘጠኝ ምዕራፍ ደርሰናል። ያው እሱ በደንብ የሚቀጥል ነው። በጣም ብዙ ይሄ የእኛ አይደለም ኦልሬዲ አገልግሎት ነው። ማህበረሰቡን ነው የምታገለግለው። በጣም ብዙ ሌሎች አሰልጣኞችንም በጎ ፈቃደኛ አሰልጣኞችንም እያሳተፍን ነው እየሄድን ያለ ነው። ይሄ ፕሮጀክት አዲስ አበባ ላይ በዚህ ዓመት በሚገባ አሳክተ ነው በሚቀጥለው ዓመት በሁሉም ክልሎች ላይ የምናስጀምረው ፕሮጀክት ነው የሚሆነው። ተመልሰን የተከበራችሁ እስቲ በተለይ የሀኪንግ ውድድር አለና ተራራ ላይ መውጣት ኖርማል የተለመደ ነው። ሰውን ይወጣ ይችላል። ውድድር ሲባል ግን በኢትዮጵያ ያለም በዓለም ደረጃ አልሰማው የሚመረጃ አለኝ እንግዲህ እሱም በተባራልኝ ግን እንደ ኢትዮጵያ ማህበረሰብ እንዴት ደፈራችሁ? ይሄ በጣም ከባድ ድርት ይጥቃል። የመጀመሪያ ሰው ነው። አዎ ነገ የምናካሄደው የሃይኪንግ ውድድርና ፌስቲቫል ስንጀምር የጀመርነው በትንንሽ ግሩፖች ነው ሃምሳ መቶ ከሁለት ሰባት ሁለት ስምንት ጀምሮ ይዘናቸው እንወጣ ነበረ ሰልጣኞቻችንን። ምክንያቱም ሀይኪንግ የተራራ መውጣት ብዙ ጊዜ ኢነርጂ የሚፈልግ ነው። ከፍታ ስትወርድ፣ ቁልቁለት ስትወርድ ባላንስ ይፈልጋል። ከፍታ ስትወጣ ደግሞ ጉልበት ይፈልጋል። ሰው በዚህ መሀል ብዙ ኢነርጂ ትጠቀማለህ። ሰው ኢነርጂን ስትጠቀም፣ ካሎሪን በርን ስታደርግ ፋትህን ሉዝ ታደርጋለ። ለዚህ አላማ ነበር በብዛት የምንጠቀመው። ለዚህ ብቻ አንደኛው አላማው ስፖርት ይሄ ከውፍረት ጋር የተያያዘውን ነገር ውጭዎቹ ወይም ነጮቹ ምን ይሉታል? ሃይኪንግ ኢዝ ኦል ኢን ዋን ኤክሰርሳይዝ ነው የሚባለው። አንደኛ ስትወጣ እግርህ ከፍታ ነው የሚወጣው፣ እየጠነከረ ነው የሚሄደው። ስትወርድ ባላንስ ነው። ሌላ ንጹህ አየር ነው የምትወስደው። ጫካ ውስጥ ነው። የከተማ ጭስ፣ ጫጫታ ርቀ ሰላማዊ ነገር ከራስ ጋር ነው የምትሆነው እና እኛ ስንጀምረው እውነት ለመናገር በጣም 27 እና 8 ሃይኪንግ ሰምቼ አላውቅም። በጣም የተለያዩ ጂምናዚየሞች ሰራ ነበር የለም ነበረ እኛ ከዌት ሎስ ፓኬጁ ጋር ነበር አያይዘን ስንሰጥ የነበረው ለነዚህ ዓላማዎች ማለት ነው። በባለፈው ስምንተኛ ምዕራፍ ላይ ከአንድ ሺህ በላይ የሆኑ ሰዎችን ይዘን ወጣን። በጣም የተሳካ እያማረ፣ በጣም የደመቀ፣ በጣም ብዙ ሰዎች ደስተኛ ሆኖ ነው የተመለሱት እና ይህንን ነገር ለምን እኛ ቲም ላይ ብቻ ከሚሆን ከተማችን ላይ ብዙ ስፖርታዊ መዝናኛዎች የሉ የተወሰኑ ካሉ በስተቀር በየሶስት ወሩ የከተማችንን ነዋሪ ይዘን ነው ብንወጣ ቅድም እንዳልኩ ብርታቱን ይፈትሽበታል፣ ንጹህ አየር ይቀበልበታል፣ አይምሮን ያሳርፍበታል፣ ጭንቀቱን ያርቅበታል የሚል ሀሳብ ይዘን ነው የጀመርነው እና ውድድሩ ቀላል አይደለም፣ ቻሌንጂንግ ነው። ግን ተወዳዳሪዎች ይህንን ተራራ መውጣት ተወዳዳሪ እወዳደራለሁ ብሎ ሰው ካሰበ ፊት የሆኑ ሰዎች ያው ያሸንፋሉ ግን፣ ስናዘጋጀው ውድድር ብቻ አይደለም ፌስቲቫልም ነው። ሶ ፌስቲቫሉ እንዴት ነው የሚሆነው? አምስት ኪሎ ሜትር ውድድር አለን። በየአንዳንድ ኪሎ ሜትሩ ላይ የተለያዩ ሙዚቃዎች ይኖራሉ። በተለይ ሀገርን ከፍ የሚያደርጉ ሀገርን የሚያወድሱ ነው። የዚህ ሀይኪንግ መሪ ቃል ክብር ፍቅር፣ ህብር ለኢትዮጵያ የሚል ነው። ይህንን ያልንበት ምክንያት አሁን በተለያየ ጊዜ ሶሻል ሚዲያው ላይ የሚያጋጭ ሀሳቡ የሚያራምዱ ሰዎች አሉ። እኛ ደግሞ የሚያፋቅር የሚያቀራርብ ማድረግ አለብን በሚል እኔ የአንተን አንተ ቫሊዩ የምታደርገውን ነገር ካከበርኩልህ ሞባይልህ እኮ ሊሆን ይችላል። አንተ ለሞባይል ዋጋ መስጠት ከሆነ አንተ ዋጋ ለምሰጠው ነገር ዋጋ ከሰጠው እኔን ታከብረኛለህ። አንተ ዋጋ የምሰጥለትን ነገር ዋጋ የምሰጠውን ነገር እኔ ማናንቅብህ ማጣጠልብህ ከሆነ ግጭት ነው የሚፈጠረው። ስለዚህ መጀመሪያ አንተን ማክበር አለብኝ። አንተን ሳከብር አንተ ቫሊዩ የምታደርጋቸውን ነገሮች፣ ሃይማኖት ሊሆን ይችላል፣ ቋንቋ ሊሆን ይችላል፣ እውቀትህ ሊሆን ይችላል፣ የተለያየ ነገር እነዛን ማክበር አለብን። ከተከባበርን አንጋጭም። ስለዚህ ከተከባበርን ወደ ፍቅር እንገባለን፣ እንዋደዳለን። ከተዋደድን ደግሞ አንድ ላይ ለመስራት እንችላለን፣ ወደ ህብር እንመጣለን። ክብር፣ ፍቅር፣ ህብር ካለን ደግሞ እንደ ሀገር ታላቅ ሁሉም ሰው የበለጸገች ያደገች ታላቅ ኢትዮጵያን ማየት ይፈልጋል። ዜጎቿ ማይሰደዱባት ኢትዮጵያን ሰው ህብር ካለን አብረን ከሰራን ሌሎቹ የደረሱበት እነ ቻይና በ50 ዓመት የደረሱበት ደረጃ ላይ ደርሰን ዜጎቻችን አንገታቸውን ቀና አድርገው የሚሄዱበትን ሀገር ለልጆቻችን ማስረከብ እንችላለን የሚል ታላቁ ሩጫ በኢትዮጵያ ከኢትዮጵያ ጀምረው አሁን የአፍሪካም የዓለም ሆኖ ህልመዋለ ይህንን በደምብ ይሄ አሁን የዚህ የመጀመሪያው በአዲስ አበባ ነው የምናደርገው። ቀጣይ ግን በሁሉም ክልል ከተሞች ቲሞች እያደራጀና ያለ ነው። በሁሉም ክልል ከተሞች እኩል የምናደርገው ነው የሚሆነው። እንዳልኩ ይሄ መሪ ቃላችንን ይዘን ኢትዮጵያን እያወደስን ኢትዮጵያን ከፍ እያደረግን የምንውልበት ጊዜ ነው የሚሆነው። ይሄኛው የመጀመሪያው ሀይኪንግ አንድ ቀን ነው። ቀጣይ የሚመጡት ግን የሁለት ቀን ነው የሚሆኑት። ሰው የተለያየ ፓኬጆች ይኖራቸዋል። ሰው አድሮ እዛው አድሮ እዛው የሚቀጥልበት ነገሮች ካልፈለገ ሙሉ ቀን ውሎ የሚመለስበት የቀጣይ ቀንን ፕሮግራም በጠዋት መጥቶ የሚካፈልበት፣ አይ አድሬ ነው ደግሞ የሚል ከሆነ እንደዛ ሰፋ ያለ እጅግ በጣም እኔ ራሱ ገና ሳስበው የምደሰትበት ፕሮግራም ነው ያው እንደብቃልን፣ እስኪ ማስተር ሄኖክ፣ ዝም ብሎ ውሎ ሲመለስ፣ ያልጨረስኩት ቤት ስራ አለ ወይም ደግሞ ይሄን በማድረግ ይሄን ነገር በማድረግ ልካል አረኩበት ብለህ የምትዘዘትበት ጉዳይ ወይም ደግሞ እንደ ሀገር ለሀገሬ ገና ይሄን ማድረግ አለብኝ ይሄን ማሳካት አለብኝ ብለህ የምታስቀምጠው ያልጨረስኩት ቤት ስራ አለ ብለህ እንትን ወገድ አለ። በእውነት ለመናገር ሀክሬን በብዙ መንገድ ባግዝ ደስ ይለኛል ሁሉንም ነገር መሆን ግን አችልም። እስቲ ከእግዚአብሔር ጋር ወደፊት በአመራር ደረጃ ምመጣ ይመስለኛል፣ ለማገዝ ማህበረሰቡን ለማገዝ እንደዛ ምመጣ ይመስለኛል። ወደኋላ ብዙ የሚቆጭባቸው እንትኖች የሉኝም። ብዙ ብዙ እድሜን ያሳለፍኩት በመማር ስፖርት በመስራት ቢዝነሶችን በመስራት ቫሊዩ አድ እያደረግኩ ነው የመጣሁት። ግን አንድ ልምድ ነበረኝ በፊት በወር አንድ መጽሐፍ እጨርስ ነበር አንብቤ። አሁን ግን ስራዎች ሲበዙ፣ ሀላፊነቶች ሲበዙ እሱም ማድረግ አልቻልኩም። የሚቆጨኝ እሱ ነው። ስለዚህ ሜይ ቢ በማንበብ የነበረው የግል ነው። አንተ ተገኘ እውቀት ነው በአብዛኛው የሚሆነው አሁን እየሰራ ያለው ደግሞ ትውልድ ነው ሀገር እየጠቀምን ያለው አይጸስት ሙክል አይ ጸጽትም። ጊዜ ነባት እውነት ነው። ግን ደግሞ ምን አለ መሰለህ አብረህ መሄድ አለብህ። ጊዜውን እየዋጀህ ጊዜውን እየተከተልክ ለጊዜው የሚሆን ነገር እያወቅህ መሄድ አለብህ። ይቆጨኛል ስለ አላደርገውም ማለት አይደለም። በአነብ አለው የተለያዩ በኦዲዮ ምሰማቸው አሉ። ግን እንደ በፊት እንደማያደርገው ኮሚቴ አንተ ብትቀጥረኛ አሁን

አባይ ቲቪም እጅግ አርጌ ማመስገን እፈልጋለሁ። ሌላ በዚህ የጀግና ትውልድ ፕሮጀክት በአመት 10 ሺ ሰዎች በነጻ የምናሰለጥንበት ፕሮጀክት የአዲስ አበባ ስፖርት ቢሮ ወዳጅነት ፓርክ ቦታውን በመስጠት አዲስ አበባ ስፖርት ቢሮ ነገሮችን በማመቻቸት ጤና ሚኒስቴር ልጆች ደግሞ ሰልጥነው ሲመረቁ ቲሸርት በማገዝ ዋናው ስፖርት በአካባቢ ያሉ እጅግ በጣም ብዙ ጓደኞች፣ ስፖርተኞች የተለያየ ሙያ የሚጠይቅ ስራ ነው እየሰራን ያለ ነው። ሚዲያ ላይ የሚሰሩ ኮሚኒኬሽን ላይ የሚሰሩ የሚያግዙንን ሁሉ ለዚህ በጎ መልካም ሀሳብ ከጎናችን ለቆሙ ጠቅላላ በእግዚአብሔር ስም አመስገን እፈልጋለሁ። የተከበራችሁ ተመልካቾቻችን ከማስተር ሄኖክ ጋር የነበረን ቆይታ ይህንን ይመስላል። ለነበረን ቆይታ ለነበረን ጊዜ ሁሉ ከልብ አመሰግናለሁ።